ሪሌሽንሽፕ ኤክስፐርቶች ወይም የስነ ልቦና ባለሙያዎች አንድ ወንድ ልጅ ችላ ሲልሽ ሲኮራበሽ ሲኮራብሽ ምክንያቱ ምንድን ነው ብለሽ ለማወቅ ትጥሪ ሶስት ሪዝን ላይ ነው የምትደርሺው። የመጀመሪያው የትም አትሄድም የኔ ናት እና ሁሌም እንደሚያገኝሽ እርግጠኛ ሲሆንም እዛ ኮንፈርት ዞን ላይ ስታስቀምጪው ነው። ሁለተኛው ምንም ጥያቄ የለው ላንቺ ያለው ስሜት ሲያልቅ ሲጠፋ ወይም መጀመሪያም የውሸት ከነበረ በቀላሉ ከአንቺ ቀርቦ የሚፈልገውን ነገር ካገኘ በኋላ ወይም ትንሽ ጊዜ ከቆየ በኋላ ችላ እንደሚልሽ ይናገራሉ። ሶስተኛውና ቢሆን ብለን የምንመኘው ኦር ማስተካከል የምንችለው ሞስትሊ በተለይ ይሄኛውን ፓርት ነው፣ ሊፈትንሽ ሲፈልግ በተፈጥሮ በመዘናጋት ልክ የነሱ ስንሆን ሌላ ነገሮች ላይ ሽፍት ያደርጋሉ ትኩረታቸውን። በእንደዚህ አይነት ኬዞች የመጣ ከሆነ ደግሞ በቀላሉ ማስተካከል የምንችለው እና ኖቲስ እንዲያደርገው ላንቺ ያለውን ስሜት ክሊር እንዲያደርግ የሚያደርገው እዚህ ስቴፕ ላይ ነው። ከሶስቱ በአንዱ ምክንያት ሊሆን ይችላል። ችላልልሽም ሊኮራብሽም የሚችለው እሱ አደለም ዋናው፣ መመለስ ያለበት ጥያቄው አንቺ ከራስሽ ጋር በግልጽ ማውራት እና ልብሽ ማዳመጥ ለጥያቄዎች ትክክለኛ መልስ ነው። ለምሳሌ ምኞታችን የሁላችንም በጣም የምንወደው ልጅ ችላ ቢለን ቢኮራን ሊፈትነን ቢሆን ደስ ይለናል። ምክንያቱም ፈተናውን ካለፍን አብረን እንደምንሆን እናቃለን። ነገር ግን ስለማይወደን ወይም የሚፈልገውን ነገር በቀላሉ ሰተነው ሊርቀም ፈልጎ በቂ ፍቅር ለእኛ ከሌለው ደግሞ ተመሳሳይ የእኛ ኢንቱዊሽን ወይም ውስጣችን አይዋሸንም። ምክንያቱም እሱ የሚያሳየን የሚሰጠንን ነገር ጋዘር አርጎ ትክክለኛ ለእኛ ያለውን ስሜት ይነግራል። ከራስሽ ጋር ስታወሪ ይሄንን መልስ በቀላሉ ታገኘዋለሽ ራስሽን ካልሸወድሹ ራስሽን ካልዋሸሹ፣ ሌላኛው ደግሞ ምንም ጥያቄ የለውም። ሁሌም እንደፈለጋት የሚያገኝሽ ኦር በቀላሉ ቢዚ ያልሆንሽ የራስሽ ላይፍ የሌለሽ አይነት ሴት ከሆንሽና ነይ ሲልሽ የሚያገኝሽ ከሆነ ኦር በቃ ሲልሽ እሺ በቃ ሁሉንም እሺ የምትይ ቀላል ከሆንሽ ደግሞ ተመሳሳይ ምን አይነት ስትሰርቻለሁ? ብለሽም በተመሳሳይ ከራስሽ ጋር በግልጽ ካወራሽና መጋፈጥ የምትቺ ጠንካራ ሴት መሆንሽን ስታሳይ ወይም ከፍርሃቶቻችን ጋር አሁን አጠዋለሁ፣ ይሸሸኛል፣ ይበልጥ ይኮራብኛል የሚለውን መፍራት ከቻለን ያለብንን ችግር ሶልቭ ማድረግ አንችልም። ስለዚህ በዛሬ ቪዲዮዋችን ላይ አንቺ የመጀመሪያው ስራሽ የሚሆነው ከራስሽ ጋር በግልጽ መውራት ነው። ይሄ ልጅ ምንድን ነው ምክንያቱ፣ የሚለውን ደግሞ ማወቅ ካልቻልሽ ሶስቱን ትጽፊያቸዋል ሻውን ያነሷቸው ከሱ ሞስትሊ የትኛው ሊሆን ይችላል ብለሽ ካመንሽ በኋላ እጅግ በጣም ቀላል ነው የእሱን ትኩረት ወደ አንቺ ማድረግ ወይም ችላሚ ልሽን የላለውን ኩራቱን ትቶ መጥቶ አብሮሽ እንዲሆን የምትፈልጊውን አይነት ፍቅር ማግኘት ከፈለግሽ ዛሬ ምን ማድረግ እንደምትች በዛሬ ቪዲዮችን ማለት ነው በደንብ እናወራለን። እንደተለመደው ከኔ ቃታችሁ ጋር የተወሰኑ ደቂቃዎችን መቆየት ብቻ ነው ከእናንተ የሚጠበቀው። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሀውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንዶች እንወያያለን። ከእነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላደረጋችሁ በካችሁ ሰብስክራይብ የሚለውን በተን መጫን እና አብራችሁ የደወል ምልክቷን መጫን። በዛውም ለብዙ ውቶቻችን ደርስ የቪዲዮን ሀሳብ ላይክ ማድረግ የሚፈልገው አንድ ሰከንድ ነው። አብራችሁ ቆዩ አንደኛው ድጋሚ ኖቲስ እንዲያረግሽ ኤግኖር ያረገበትን ምክንያት እሱ ራሱን ካላወቀ ክሊር የሚያደርግለት የሚያደርገውን ነገር መልሰሽ ስታደርጊ ነው። ወይም እያደረገ ያለው ነገር ስህተት እንደሆነ ስታስተምሪ ነው። ያንን የምታደርጊበት ትልቁ መንገድ የመጀመሪያ ኤግኖር አደረገኝ ወይም የኮራብኝ ነው ብለሽ መናገር የቻልሽ። ለምሳሌ ቴክስት ልኪው ካልመለሰ ስደውለት ካላነሳ እንገናኝ የሚልሽን ነገሮች ሲተው እንገናኝ ስቲው መገናኘት እንደማይፈልግ ሲነግርሽ ወይም ሰበቦች ሲያበዛ የተሰማሽ ስሜት ነው የግኖር አድርጎኛል ችላ ብሎኛል እየራቀኝ ነው እየሸሸኝ የሚለውን ስሜት ያመጣሽ ስለዚህ ተመሳሳይ ነገር ቴክስት አድርጊ ማይመልስ ከሆነ አቆም ነው ቴክስት ማድረግ በቃ ራሳችንን ስሜታችንን መቆጣጠር መቻል አለብን ስሜትሽን ካልተቆጣጠርሽ ምንም ማድረግ አትችይም ህይወትሽ ላይ ሀፕን እያደረገ ያለው ነገር የሚጎዳሽ ከሆነ ስፔሻሊ ደግሞ ስሜትሽን መቆጣጠር ካልቻልሽ በጣም ከባድ ነው የሚያደርገው ለምሳሌ ቴስት እያደረገ ወይም እየፈተነሽ ከሆነ እንዴት ሪያክት እንደምታደርጊ እንደዚህ ነገር ሲፈጠር ለማየት ሊሆን ይችላል። ሪያክሽንሽ ደግሞ ኦብሴሽን ውስጥ የሚከትሽ ከሆነ ፈተናውን በቀላሉ የምትወድቂ ሴት ልትሆኚ ትችያለሽ። ስለዚህ ካልመለሰ ርቀትሽን ትጠብቅ ያለሽ። ርቀቱን እየጠበቀ ከሆነ አንቺም ራስሽን ሰብሰብ ብታረጊ ያለሽ። እንገናኝ ማይል ከሆነ እንገናኝ ብለሽ ስትሞክሪ ፍቃደኛ ማይሆን ከሆነ ተመሳሳይ ነገር ታደርጊያለሽ። ግንኙነቶችሽን ከሌላ ሰዎች ጋር ማድረግ ትጀምራለሽ። ያን ያህል እጅግ በጣም ቀላል ነው። እንዴ ይበልጥ ቢርቀኝስ? ምቾት ብሰጠው እስካልሽ፣ ምቾት ከተሰማው እና በዛው ከራቀ ላንቺ ያለውን ስሜት ግልጽ ማድረግ ወይም ላንቺ ያለውን ስሜት በደንብ የሚያውቀው ሰው ነው የሚሆነው። አይወድሽም ኦር አይፈልግም ከአንቺ ጋር መሆን። በዛው ይቀራል። አንቺ ጊዜሽን ታተርፊያለሽ። ጊዜሽን አታባክኝ። ቴስት እያደረገሽ እየፈተነሽ ከሆነ ዋጋ እንዳለሽ ራስሽን የምታከብሪ ሴት እንደሆንሽ ታስተምሪዋለሽ። ስለዚህ ከአንቺ ጋር መሆንን ላይፈልግ አይችልም። ድጋሚ መምጣቱ የማይቀር ነው። በዚህ መንገድ አቴንሽኑ መሳብ ትችያለሽ። ሌላኛው ደግሞ ደስተኛ በመሆን ነው። ሊያመልጠው የሚችለው ወይም ምን አይነት ነገር እያመለጠው እንደሆነ አንቺ ህይወት ውስጥ ኦር እሱ በመጉደሉ ምንም እንደሌለ ስታስተምሪው እሱ የለም ብለሽ የምታዝኒ የምትከፊ ከሆነ ኢግኖር አድረኝ ችላ አለኝ ብለሽ የእሱን ይሄ እሱ የፈጠረውን ችግር ለመፍታት አንቺ እሱን ከኋላ የምትከተዩ ከሆነ ዋጋሽን ታሳንሻለሽ። የሚያይሽን ወር እያደረገ ያለው ነገር ልክ እንደሆነ እንዲያምን ታደርጊዋለሽ። በተቃራኒው ግን በሌላ ነገሮች ደስታ በሚሰጡሽ፣ ራስሽን በሚቀይሩሽ፣ ራስሽን የሚያሻሽሉሽ ነገር ላይ ትኩረት ስታደርጊ፣ ጊዜ ለራስሽ ስትሰጪ፣ ቢዚ ስትሆኚ ኤግኖር ታረጊዋለሽ። ስለዚህ ያንን በዛ ደግሞ ደስተኛ አዝነሽ ካላየሽ ለምሳሌ ጥረትሽን ካላቆምሽ ዝቅ ካላልሽ ወደ ከፍታሽ ለመሄድ ማንም ሰው እንቅፋት እንደማይሆንብሽ ስታሳየው የዛኔ ይመለሳል። ውድድ ሆንሽ ሃይ ሌቭል ላይ ያለሽ ሴት መሆንሽን ወ ሃይ ቫሊዩ ያለሽ ሴት መሆንሽን አምኖ ይመጣል። በጣም ቀላል ነው። ሌላ ሰዎችን መተዋወቅ፣ ከሌላ ሰዎች ጋር ጊዜ ማጥፋት ነገሮች ላይ ራስሽን፣ ሌላ ነገሮች ላይ ኢንቨስት ስታደርጊ ሊያጣሽ ፍርሃት ውስጥ ትከችዋለሽ። ምክንያቱም እሱ ከሌለ አንቺ ጋር ሚጎል የለም። ፈልገሽ የጨመርሽው እንጂ የግዴታ እንደ መድኃኒት ወር እንደ ፔንኪለር የሚያስፈልግሽ እንዳልሆነ ልታስተምሪ ትችያለሽ። ይህንን የማድረግ አቅም ነው የሚያስፈልግሽ። ድጋሚ ትኩረቱን ከፈለግሽ ያንድ ወንድን መጀመሪያ የሰጠሽን ትኩረት አሁን ከነሳሽ መቀበል ከፈለግሽ ተመሳሳይ ማንነት መጀመሪያ የነበረሽን ማሳየት ነው ያለብሽ። አሁን በእሱ ፍቅር ስለወደቅሽ፣ አሁን እሱን ስለፈለግሽው የመጀመሪያ ማንነትሽን ትተሽ ሙሉ ለሙሉ ወደ እሱ ከሄድሽ እመኝ የሚያፈቅርሽ ወንድ ለፈተና እንኳን ቢሆን ይጥልሻል። ኦር ሙሉ ለሙሉ ምትን አልቆ ከሆነ ፍቅሮሽን በደንብ ከአንቺ ታርቂዋለሽ። ሌላኛው ምንም ጥያቄ የለውም፣ እርግጠኛ ስላልሆነ ሊሆን ይችላል። አሁን እርግጠኛ እንዲሁም ማድረግ ትችያለሽ። ስሜታችንን እንቆጣጠር፣ የምናደርገውን ነገር እናስተውል፣ እራሳችን ላይ ትኩረት እናደርግ። ኢነርጂያችን ደን እነዚያን ሰዎች አትራክት ያደርጋል። ደስተኛ እስከሆንን እነሱ ላይ እስካልተጣበጠ በዚህ መንገድ ድጋሚ ትኩረቱን ማግኘት ትችያለሽ፣ እጅግ በጣም በቀላሉ። ትልቁ መሳሪያሽ ራስሽን መቆጣጠር ነው። ሁለተኛው ችላ ያለሽን ወይም የኮራብሽን ወንድ አቴንሽን ለማግኘት ድጋሚውን መጀመሪያ የእሱን አቴንሽን ለማግኘት አዲስ ማንነት ሊኖርሽ ይገባል። አፕዴት የሆንሽ ማንነት ሊኖርሽ ይገባል። እስካሁን ባነሳኋቸው ምክንያቶችና እስካሁን ባደረግሻቸው ድርጊቶቹ ትኩረቱን ማግኘት ትችያለሽ፣ እሱን ቃል እገባልሻለሁ። ትኩረቱን ማግኘት ብቻ በቂ እንዳልሆነ እናውቀዋለን። ቴክስት እንዲልቅልሽ፣ እንዲያናግርሽ፣ ዴትን እንውጣ እንዲልሽ ሁላችንም እንፈልጋለን። ስለዚህ ከዚህ በፊት የነበረው ህይወት እሽ ከሆነ እንዲናፍቅሽ የሚያደርገው አዲስ ማንነት ሲያይብሽ ነው። እንዲሁም ሊቀርብሽ፣ ሊያገኝሽ ምናምን ያልፈለገው የሚኮራውም አብሮሽ መሆን የሚፈልገው አፕዴት መሆን ስትቺ ነው። ምናልባት አብራችሁ በነበራችሁበት ሰዓት ቅድም እንዳልኩሽ ከራስሽ ጋር በግልጽ ስታወሪ፣ ይሄ ነው ደካማ ጎኔ በዚህ ምክንያት ሊሆን ይችላል የራቀኝ ይሄን ነገሬ ማስተካከል አለብኝ ብለሽ ያመንሽውን ነገሮችን ከራስሽ የሆነ ታዲያ እኔ ራሴ መስተካከል አለብኝ ብለሽ ያመንሽ ነው። እኛ ለነ አሁን ለምሳሌ ለእሱ ብለሽ የምታደርጊው ለምሳሌ አሁን በቀላሉ ሴክስ ብትፈቅጂለት ወይ ሴክስ ብታደርጊለት ለአንቺ ያለውን ስሜት አይቀየርም። ወንድ ልጅ አሁን ከኛ የሚፈልጉት እሱን ነው ብለን ስላሰብን እንደ ምሳሌ ልጥቀስላቸው። አሁን ብር ቢኖርሽ ብር ብሰጩ ኦር በእንገናኝ ሲልሽ ብታገኙ እንደዚህ አርጊ ያለሽን ነገር ኢቭን ሚጠይቅሽን ወይም መውሰድ የፈለገውን ነገር በነፃ ብሰጪ ወይም በቀላሉ ከአንቺ ቢያገኝ እሱን ለማስደሰት ብለሽ እሱ እንዲወድሽ ብለሽ እሱ እንዲቀርብ ሽዎችላ የሚለው ምታደርጋቸው ነገሮች በሙሉ የምታስቢን ውጤት አያመጣም። ወይም ሰዎች ለእኛ ያላቸውን ስሜት በፍጹም አይቀየርም። ለእኛ ያላቸውን እይታ፣ ፍላጎት፣ ስሜት የሚቀይረው ራሳችን ላይ የምናደርገው ነገር ብቻና ብቻ ነው። አንቺ ራስሽን አፕዴት ስታደርጊ፣ የተሻለ ቦታ ስታስቀምጪ፣ አዲስ ነገር ስታስሞክሪ፣ አዲስ ነገር ወደ ህይወትሽ ስታደርጊ ምንድን ነው እዚህ ጋር ያመለጠኝ ይላል አብሮሽ የነበረው ያንን ለማወቅ ይመጣል። ያኛው ደግሞ ሲያምርብሽ፣ ስትቀየሪ፣ ደስ እምትይ ስትሆኝ ይመጣል። ስለዚህ እኛ ሁሌም ማድረግ ያለብን ራሳችንን አፕዴት ነው። ራስሽን አፕዴት የማድረግ ልምድኖች ስታይል መቀየር ካለብሽ ቀይሬ፣ ነው የምወደው ማንነት እኔ አክብሬ ምኖረው ስታይሌ ነው ከዚህ ካለ ማንነት ጋር በፍቅር የወደኩ ራሴ የምወድ ነኝ። እንደዛ አድርጌ ማንንም ትኩረት ማግኘት አልፈልግም ካልሽ ትክክለኛ ቦታ ላይ እንዳለሽ ቃል ገባልሻል። ይሄም ማንነትሽን ውደጂ፣ አክብሪ፣ በፍቅሩ ደቂ። የዛኔ መቼም ችላ ሊለው የማይችለው ሚያከብረው ይመጣል። ስለዚህ ሙቮን ማድረግ ትልቁ ሚና። ከዛ ውጭ ግን እሱን በጣም ወድጃል የእሱን ትኩረትና አቴንሽን ነው የምፈልገው ካልሽ አፕዴት ማድረግ መቻል አለብሽ። አዲስ ማንነት ግን የተሻለ ውበት ያለው አትራክት የሚያደርግ መሆን መቻል አለበት። ብዙዎቻችን ኢግኖር ስንደረግ ወይ ሪጀክት ስንደረግ ምንድን ነው የሚመጣው? ማዘን፣ መከፋት፣ ማልቀስ፣ ራስን ችላ ማለት፣ ስራችን ላይ ትምህርታችን ላይ መቀዝቀዝ ነው። ስለዚህ ያንን ሳይሆን የዚህን ተቃራኒ ስታደርጊው፣ ስትሻሻይ፣ ሲያምርብኝ፣ ስትለወጭ፣ ስትስቂ፣ ደስተኛ ስትሆኚ፣ ውብ የሆኑ ማሳያ መንገዶች ሶሻል ሚዲያን ስትጠቀሚ፣ በጣም እንደተቀየርሽ የሞከርሽውን ነገር በዛ ላይ ስትለቂ ደስተኛ እንደሆነሽ በጓደኞችሽ በቤተሰቦችሽ ታጅበሽ ምትኖሪ የእሱ አለመኖር ያን ያል ኢፌክት እንዳልፈጠረ ማሳየት ስትቺ ነው። ስለዚህ አዲስ ማንነት አፕዴት መሆን መሻሻል ወደ ወደ ታች ሳይሆን ወደ ላይ መሆን የተሻለ ነው። ነገር ግን ይህም ማንነቴን ካልወደደ ሊቀር ይችላል ካልሽ፣ ያ ትልቁ ውሳኔ ነው። ራስን ከመሆን ነው ሁሉም ነገር የሚጀምረው። ራስሽን ኮንሽ ከራስሽ ጋር ከተስማማሽ በራስሽ ፍቅር የወደቅሽ ኮንሽ፣ ሁ ኬርስ አንድ ሰው ችላለሽ አላለሽ ግን በፍቅር ከወደቅን ብዙ ጊዜ ይሄ ነገር ፋይት ማድረግ አለብን ካልሽ ማሸነፍ የምትችው ራስሽን አብዴት፣ ሶስተኛ ምርጫ እንዳለሽ ማሳየት ነው። ለወንድ ልጅ ድጋሚ ትኩረቱን ለማግኘት ችላ ማለቱና አንቺ ላይ መኩራቱ እንዲቆጨው ማድረግ ምትችው ምርጫ ያለሽ ሴት መሆንሽን ስታሳይ ነው። ምርጫዎችሽ ታዲያ ሌላ ወንዶች አይደሉም፣ ኦር በእሱ ዙሪያ ያለው ወንዶች አይደሉም። ያ ነው የምንሰራው ስተት ከሆነ ወንድ ጋ ክፍተት ሲፈጠር ኦር ከሆነ ወንድ ጋ የጀመርሽ ሪሌሽንሽፕ አልሰራ ሲል ሌላ የፍቅር ጥያቄ የሚጠይቅሽ አብረን እንሁን የሚልሽን ወንድ ህይወትሽ ውስጥ ኢንቫይት ማድረግ ማስገባት ያስተታችን ነው። ከእንደዚህ አይነት ስህተት መራቅ መቻል አለብሽ። ነገር ግን በተመሳሳይ ደግሞ ምርጫ እንዳለሽ አታሳዩ ማለት አይደለም። ምርጫ እንዳለሽ የምታሳዩ ግን በተለያዩ መንገዶች ናቸው። ለምሳሌ አንቺ እሱን በጣም እንደፈለግሽው እንደወደድሽው እንዲማር ማድረግ ብቻ አይደለም። ፈቀቅ ሲሄድ ሲኮራ መልቀቅ የምትቺ አይነት ሴት እንደሆንሽ ስታሳይው ነው። በቀላሉ ስትተዩ በራስሽ ስትተማመኝ ማለት፣ ችላ ሲለሽ ሲኮራብሽ ሲንጠባረር ምናምን ምታሳድጂው ከሆነ ምርጫ እንደሌለሽ ነው የሚያስበው። እሱ ብቻ እንደሆነ ምርጫሽ፣ ሂድ መንገዱን ጨርቅ ያድርግልህ ብረር ብለሽ ስትለቂ ግን ሌላ አለ እንዲያስቀምጠችው ብሎ ወደኋላ ኋላ እንዲያይ ነው የምታደርጊው። ያንን ጌም ትጫወጫለሽ፣ አይምሮ ላይ ማለት ነው። ያንን እንዲያስብ ታደርጊዋለሽ። ለምሳሌ ቴክስት ምትልኪበት ቅድሚያ ምትልኪ አንቺ ከነበርሽ ከዚህ በፊት እንገን ምንም እንደዚህ ያለ ነገሮችን ስትታይ እ ይላል በአይምሯቸው ቀጥታ የሚመጣ ሌላ እንዳያሽ ወይም ሌላ ጓደኛ እንዳያሽ ወይም ከሌላ ሰው ጋር ግንኙነት ውስጥ እንደገባሽ ነው እንጂ በራስሽ ተማምነሽ ኦር በሌላ እንትን ብለሽ እንዳልሆነ እነሱ ያውቃሉ። ያንን ቃነ እገባልሻ ወንድ ልጅ እንደዛ ነው ቢልድ ተደረገው። አንቺ ግን እዚህ ማድረግ ያለብሽ ከሱ ውጭ ወይም ለሱ ካለሽ ፍቅር ውጭ ለሌላ ነገሮች ፍቅር እንዳለሽ ትኩረት እንዳለሽ ከጓደኞች ጋር ያለሽ ሪሌሽን አሁን ፍቅረኛ ስኒስ ጆሮአችንንም ምናቸው ከጓደኞቻችን ጋር ያለ ሪሌሽንፕ ይላላል። ከቤተሰቦቻችን ጋር ያለ ሪሌሽንፕ ይላላል። ከስራችን ከትምህርታችን ጋር ያለንን ግንኙነት እናላላለን በዛ ምክንያት በጣም ብዙ ትኩረት ለወደድናቸው ሰዎች እንሰጣለን። ያ ደግሞ ይላላብናል። ነገር ግን እነዛ ላይ መጀመሪያም ጥብቅ መሆን መቻል አለብሽ። ይሄ ነው ስህተታችን። ባይዘ እነሱ ሌላ ኦፕሽኖችሽ ናቸው። ሌላ ትኩረትሽን የሚፈልጉት ሌላ ፍቅርሽን የሚፈልጉ ናቸው። ሌላ ትኩረት የምትሰጪው ነገር ካለሽ እዚህ ጋር ኢነርጂሽ አይበዛም፣ ለስቃይም አትጋለጭም። ስለዚህ እሱን በቀላሉ እንደምታዩ እንደምትለቂው ያን ያል የምትጣበቂ ሴት እንዳልሆንሽ ሌላ ኦፕሽኖች እንዳሉሽ ማሳየት ዴት ማድረግ ካለብሽ ዴት ማድረግ ሳይሆን ከሌላ ወንድ ጋር መታየት በጣም ቀላል ነው። ታዲያ ፍቅር ውስጥ ግቢ ወይም ያንን ሰው አስገቢው አይደለም። ከሌላ ሰው ጋር መታየት መውጣት፣ ፈታ ማለት በጣም ኖርማል ነው። ትኩረቱን ለማግኘት ነው። ሲመጣ ምን እንዳጣ እንዲማር፣ ሲመጣ ግልጽ ማድረግ ትችያለሽ ያለውን ሁኔታ። ነገር ግን ከሱ ጋር አለመጣበቅሽ እሱን ብቻ አለማሳደድሽ፣ ሌላ ሪሌሽንሽፖች ላይ አለማለያለትሽ፣ ሌላ ምርጫ እንዳለሽ ካሳየሽው ድጋሚም ሆነ ትኩረት ማግኘት የኮራኑም ወንድ ትኩረት ማግኘት ትችያለሽ። ስለዚህ ለሌላ ምርጫዎችሽ ትኩረት ስጭ። አራተኛ የወንድ ልጅን ትኩረት የምትመልሽበት ኩራቱን የምታራግፊበት ከሱ ዙሪያ ጥፍት ተሰጠ ነው እንዲያይሽ በብዛት የሚያይሽ የሚያገኝሽ ቦታ ላይ ድጋሚ እንዳገኝሽ እንዳያይሽ ስታደርጊ ነው። አካባቢሽን ኑሮሽን ስታይልሽን ከሱ ስታርቂ ከአይኑ ስታጠፊበት በቀላሉ ሀሳቡን ድጋሚ መግዛት ትችላለሽ። የኮራብሽ ወንድ ምናልባት ምክንያት ይኖሯል። አሁን ቅድም ያነሳ ነው፣ ዝም ብሎ አይኮራም። በቃ ስትበዢበት ስትለማመጩ ወር እንደፈለግሽ ሲያት ምናም ነው። ወንድ ልጅ መኩራት የሚጀምረው ወር ካልፈለገሽ ነው። ያልፈለገሽን ወንድ ምንም ማድረግ አትችም ከመልቀቅ ውጭ። በራሱ ሰዓት ካልመጣ አንቺ ላይ የሚያየው የሚያውቀውና ስላንቺ የሚሰማውን ነገር አሻሽሎ ካልመጣ ምንም ማድረግ አትችም። ያን ስሜት ክሬት ለማድረግ ኢቨን ድጋሚ እዛው መቋቋት አይደለም። ከዛ አካባቢ ራስሽን በጣም ማራቅ መቻል አለብሽ። እንደፈለገ የሚያይሽ በቀላሉ የሚያገኝሽ ስለወደድሹ ብቻ እንደፈለገሽ የሚያደርግሽ ሴት እንዳለች እንዲያቅ ኢቨን ለማየት አንቺን ለማየት ራሱ የሆነ ያክር ርቀት መምጣት እንዳለበት እንዲገባው ማድረግ የምትችው ከዛ አካባቢ ራስሽን ሪቭ ማድረግ ስትች ነው። ተማሪ ነን አብረን እንታያለን ምናምን ካልሽ የምትተያዩበትን ሰዓት ሊሚት ማድረግ ነው ያለብሽ። በቃ አንድ ክሩ ነንካልሽ ያንን ክሩ ለተወሰነ ጊዜ መራቅ ነው ያለብሽ። አቴንሽኑ ማግኘት ከፈለግሽ የግዴታ ታዲያ ስጠፊ ወይም ከዛ አካባቢ ራስሽን ርቀት ስታጠፊ፣ ፈልጎ እንኳን በሽ የምትወደኝ ልጄታለች ብሎ ባይል ፈልጎ ማግኘት ካልቻለ ማሰብ ይጀምራል። ሰላንቼ አስቦች መጠጋት ኦር ሊያናግርሽ ካልቻለ ደጋግመ ያስብሻል። በፍቅርሽ ይወድቃል። ይኮ በጣም ቀላል ነው። በፍቅርሽ የወደቀ ለፈተናው የሚሆን ለኩራቱ ወይ በዛሽበት የሚሆን ክሊር ታደረገልሽ። ሀ እሷ ማጣት ይጎዳኛል እንዴ! ከዚህ ስትሄድ ኦፕሽን አላት ራሷን ታሻሽላለች ትቀይራለች፣ ሙቮን ታደረጋለች ብሎ እንዲያስብ ታደረጋለች። ስላንቺን እንዲያስብ ማድረግ መቻል አለብሽ። ድጋሜ አቴንሽኑን ማግኘት ወይ ኩራቱን ማራገፍ ከፈለግሽ ወንድ ልጅ ደግሞ የሚያስበው ካልበዛሽበት ያለ አንተ ሰው የለም ካላችሁ አንተ ሳትሆን እኔ ኃላፊነት ልውጥ እኔ ልውደድክ ያንተንም ጨምሬ። እንደዚህ አይነት ድራማዎችን ካቆምሽ ለራስሽ ክብር ዋጋ ከሰጠሽ እና ከዚ አካባቢ ራስሽን ካራቅሽ ከማትፈለጊበት ትኩረት ካልተሰጠሽ በጣም የምትፈልጊው ነገር ይታይሽ። ጊዜ ትኩረት ፍቅር ነው። እንክብካቤ ከማይሰጥሽ ቦታ ራስሽን ለማረቅ ዝግጁ መሆንሽን ሲያቅ ከሱ እንደምትርቄ እርግጠኝነት እንዳለሽ ሲያውቅ አንድ ወንድ ልጅ አቴንሽኑን ይሰጣል። ማግኘት በማይችለው መንካት በማይችለው መጠጋት ለማይችለውን ነገር ለማግኘት ምንም ያደርጋል። ስለዚህ ያንን ማድረግ መቻል አለብሽ። ጠንካራ መሆን ይጠይቃል። ሊናፍቅሽ ይችላል። ማየት ልትፈልጊ ትችያለሽ፣ ልታናግሪው መፈለግ ትችያለሽ። ግን የፈለገው እሱ ማድረግ የፈለገው ነገር ይሄንን ነው። ስታከብሪለሽ፣ ስትሰጪው የምትፈልጊውን ምን አፕን እንዳደረገ ራሱ ላይገባው ይችላል እንዴ እንደዚህ ይሄን ያላደርግ ያለው እንዴ ይችላል። ስለዚህ ከመጣም ድጋሚ ላይሄድ ሆኖ ነው የሚመጣው። ከወደደሽም ድጋሚ አለመውደድ ወይም ችላ ላይትልሽ ብሎ ነው የሚመጣው። ስለዚህ ይሄንን አድርጊ። በጣም ራስሽን ማራቅ ከሱ ለያሽ። እንደዚህ በስታለች ብሎን ካሰበ፣ ቴስት ላድርጋት ብሎ አልወደድኳትም ብሎ ካሰባ፣ ሶስቱንም በአንድ ሐሳቡን የሚያስቀይረው ካካባቢ ስጥ ከአካባቢው ጠፍተሽ፣ ታዲያ እሱ የሚፈልገው ሪዛልት እንዳሰጨው የማይጠብቀውና ያልገመተውን አይነት ውጤትና ማንነት አሳዩ። አምስተኛ የወንድ ልጅን ትኩረት መልሰሽ ለማግኘት የኮራብሽን ደግሞ ሀሳቡን እንዲቀይር የሚያደርገው ስህተቶችሽን ማረም ነው። ስህተቶቻችን ናቸው ሁሌም ቢሆን ደስ ማይል ስፔት እንዲሰማን የሚያደርገን በሰዎችም እንድንገፋ የሚያደርገው። ለምሳሌ የምትሰጪው የምታሳዩ የምታደርጊው ነገሮች ሊሆን ይችላሉ። እንደዚህ እንዲኮራም ችላም እንዲልሽ ሊያደርግ የቻለው። ስለዚህ ምን ላይ ደርሰናል? ከራስሽ ጋር የምታወሪበት ሰዓት ላይ ምን አይነት ስህተት ምን ባደርግ ነው ይሄ የተፈጠረው የሚል ነገር። ግን ራስሽን ብሌም አድርጊ ወይም ራስሽን ውቀሽ እያልኩኝ አደለም። ያጠፋሽውን ጥፋት ወይም የሰራሽውን ስህተት ካወቅሽው ለችግርሽ መፍትሄ ለማግኘት ዘጠና ፐርሰንቱን ሄደሻል ማለት ነው። ነገር ግን ይሄንን ስታስተካኪ ወይም ይሄንን ስትቀይሪ ምን ይመጣል? እሱን ትኩረቱን ማግኘት ትችያለሽ፣ ወይም ሀሳቡን እንዲቀይር ማድረግ ትችያለሽ። ያንን ማድረግ የምትችውበትን መንገዶች ደግሞ እስካሁን ባነሳዎች አራት ነጥቦች በደንብ ታደርጊያለሽ። እስካሁን ባነሳዎቸው አራት ነጥቦች ውስጥ በእርግጠኝነት የሰራሻቸውን ስህተቶች ወይም ማድረግ ያለብሽን ወይም እያደረግሽ ያለሹ መቀየር ያለበት ነገሮች ካሉ በስነ ስርዓት የሚመልሱልሽ ናቸው። ስለዚህ እነዚህን የማድረግ አቅም ነው ያጣውት ወይም እነዚህን ማድረግ ነው ያልቻልኩት ካልሽ እነዚህን ማድረግሽ ምን ለጥ ብላይ እንዳመጣልሽ ማሰብ ወይም አክሴፕት ማድረግ ስህተት እንደሰራሽ ኦር ደስ የማይል ስሜት እንዲሰማሽ እንዳደረጉሽ ማመን ነው መቻል ያለብሽ። ስለዚህ መቀየር አለባቸው። ለመቀየር ደግሞ ዝግጁ መሆን ውሳኔ መወሰን እና የግዴታ መጀመር መቻል አለብሽ። ውጤት አላል የምንፈልገው ሀሳቡን ማስቀየር ኩራቱን ማራገፍና ትኩረቱን ማግኘት ነው። አሁን ምንፈልገው ስለዚህ ተግባር ሰው መሆን መቻል አለብሽ። ለመተግበር ከራስሽ ጋር ዲል ማድረግ ብያለሁ። መጀመሪያ ያንን ነገር ለማድረግ አቅም አቅም የጥንካሬ አቅም ውጤት ፈልጋለሁ ውጤት የሚያመጣልኝ ይሄንን ነው ብለሽ ማመን ስህተቶችሽን ማመን ደን በቃ ተግባር ላይ ኮመዋሉ በጣም ቀላል ቀላል ቀላል ነገር እኮ ነው። ውጤት ከፈለግሽ እሱን ከፈለግሽው ምናልባት እኮ በነገራችን ላይ እስካሁን ያልኳቸውን ነገሮች አፕላይ ስታደረግ ስህተቶችሽን ስታይ ወይም ምንም ስህተት አልሰራሁም ልክ ነሽ ብለሽ ስታምኝና ራስሽን አፕዴት ስታደርጊ ምን አይነት ሰውን የወደድኩት ብለሽ ራሱ እኮ ደንግጠሽ፣ ለበጎ ነው ብለሽ ከዛ አካባቢ ራሱ እኮ ልትት ትችያለሽ። እሱ ቢመጣ ድሉላ ላሰጩ እኮ ትችያለሽ። ነገር ግን ምን ያስፈልገናል? አብዴት ያስፈልገናል፣ አዲስ ማንነት ያስፈልገናል፣ መለወጥ ያስፈልገናል። ስታይላችንን፣ አስተሳሰባችን፣ ማይንድ ሴታችንን፣ ድርጊታችን፣ ውሏችንን መቀየር መቻል አለብን። ምክንያቱም ስሜቱ ደስ የማይል ስለሆነ ፖዘቲቭ ስላልሆነ መወደድ መፈቀር ሳይሆን በተቃራኒ ችላ መባል ስለሆነ ር መንዘባንን የማይገባቸው ሰዎች የተዘባነኑብን ስለሆነ አቋም ሊኖርሽ ይገባል ማለት ነው። ውሳኔ የምትሰጥ ሴት መሆን መቻል አለብሽ። ይሄ ኤነርጂን የምታመጭበት ራስሽ ላይ መስራት ራስን ማሸነፍ ራስን ማሻሻል ስሜትን መቆጣጠር ላይ በደንብ መስራት መቻል አለብሽ። እነዚህን ስታደርጊ እስካሁን ያነሳኋቸው ነጥቦች በጣም ተራ ይሆናሉ። ምናልባት አንቺ ራሱ ምን አይነት ሰውን የወደድኩት ብለሽ ኦር በፊት የነበረሽን ቨርዥን ወይ ማንነት ሊደብርሽ አሁን አዲሱ ልትወጁ ትችያለሽ። ራሳችን ላይ እንስራ። ራሳችንን ስንቀይር በአካባቢያችን ያሉት ነገሮች ሆኑ ሰዎች ሲቀየሩ፣ ለነሱ ያለን ስሜት እይታ ራሱ ሲቀየር እናያለን። በጣም ቀላል ነገር ነው። ራሳችንን እንቀይር፣ እናሻሽል። እራሳችን ላይ ደግሞ ትኩረት ስናደርግ ራሳችንን ስናሻሻል ራሳችንን ኢንቨስት ስናደርግ ራሳችን ላይ ኢንቨስት ስናደርግ ነው ደግሞ እነዚህ ነገሮች የሚታዩን። ይህንን አድርጊ። ሀሳቤን ከወደዳችሁት፣ ከተቀበላችሁት፣ ካመናችሁት ለእኔ በላይክ አሳውቅ። ለሌሎች ይጠቅማል ብላችሁ ካመናችሁ ሼር ማድረግ ይፈቀዳል። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣቸው ሰላምንሁሌ